መጽሐፈ ሩት ምዕራፍ ሁለት ለኑሀሚንም ባል የሚዛመደው ከአቢሜሌክ ወገን የሆነ ኃያል ሰው ስሙ ቦኤዝ የተባለ ሰው ነበረ። ሞዋባዊቱም ሩት ኑሀሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃረም ወደ እርሻ ሊሂድ፣ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም ከአጫጆችም በኋላ በእርሻው ውስጥ ቃረመች። እንደ አጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦኤዝ እርሻ ደረሰች። እነሆም ቦኤዝ ከቤቴልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ቦኤዝም በአጫጆች ላይ አዛዥ የነበረው ሎሌውን ይህች ቆንጆ የማን ናት አለው። የአጫጆቹ ማዛጅ ይህችማ ከሞአብ ምድር ከኑሀሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆቹ በኋላ በነዶ መካከል እንድቃረምና እንድለቅም እባክህ ፍቀድልኝ አለች። መጣችም ከማለዳ ጀምራ እስካሁን ድረስ ቆይታለች፣ በቤትም ጥቂት ጊዜ እንኳ አላረፈችም አለው። ቦኤዝም ሩትን ልጄ ሆይ ቃርሚያ አርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ። ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው። እንዳያስቸግሩሽም ጐበዛዙትን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጐበዛዙቱ ከቀዱት ውሃ ጠጪ፣ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊት ሞገስ አገኘው እኔ እንግዳ አይደለሁም? ምን አለችው። ቦይዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደ ማታቂው ሕዝብ እንደ መጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሆን አላት። እርሷም ጌታዬ ሆይ ከባሪያዎች እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያንም ልብ ደስ አሰኝተሃልና በአይንህ ሞገስ ላገኝ አለችው በምሳም ጊዜ ቦኤዝ ወደዚህ ቅረቢ ምሳቢ እንጀራሽንም በሆምጣጤው አጥቅሽ አላት በአጫጆቹም አጠገብ ተቀመጠች የተጠበሰ ምሸት ሰጣት በልታም ጠገበች አተረፈችም ደግሞም ልትቃርም በተነሳች ጊዜ ቦይዝ ጐበዛዙቱን በነዶ መካከል ትቃርም፣ እናንተም አታሳፍሯት። ደግሞ ከነዶው አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷት ብሎ አዘዛቸው። በእርሻውም ውስጥ ማታ ድረስ ቃረመች። የቃረመችውንም ወቃችው፣ አንድ የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክመውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፈውን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴት ትሰራሽ? የተቀበልሽው የተቀበለሽ የተባረከ ይሁን አለቻት። እርሷም ዛሬ ዛሬ የሰራሁበት ሰው ስሙ ቦኤዝ ይባላል ብላ በማን ዘንድ እንደ ሰራሽ ለአማቷ ነገረቻት። ኑዋሚንም ምራቷን ቸርነቱንም በህያዋና በሙታን ላይ አልተዋምና በእግዚአብሔር የተባረከ ይሁን አለቻት። ኖሀሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስክ ጭረት ድረስ ጎበዛዚቴን ተጠጊ አለኝ አለቻት። ኖሀሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላ እርሻ ባያገኙሽ መልካም ነው አለቻት። ሩትም የገብሱንና የስንዴው መከር እስኪጨረስ ድረስ ልትቃርም የቦይዝን ገረዶች ተጠጋች በአማቷም ዘንድ ትቀመጥ ነበር።